ሰላም እንዴት ናችሁ? ብያላችሁ በጡል ነገር ሰላም ነው። ሙኝላቻ አደብ ይስጭ ስጎንዱል ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቢ አሁን ሰግናችኋለሁ። ዛሬ ወደ ዜናችሁ ይዤላችሁ የመጣ ነው እንግዲህ ሰመረ ባሪያው ላይ የወረደ የስድብ ውርጅብኝ ነው። እንግዲህ ሰመረ ባሪያው ሰሞኑን አደናይን አስመልክቶ የተናገራቸው ንግግሮችን ተቆጥሎ ማዕት ስድብና ውርጅብኝ መጥቷል። አልፎ ተርፎ ሪፖርት እናዘጋበት ሪፖርት አርገን እናዘጋበት የሚል ዘመቻ ሁሉ እስከ መክፈት ተደርሷል። ይሄ ምንድን ነው? ድኩማንነት ነው። ሀሳብን በሀሳብ መሞገት አቅተው ሪፖርት አደረክ አላደረክ የምትፈይደው ነገር የለም። ሰመረ ባሪያ በቲክቶክ ፍርፋሪ የሚኖር ሰው አይደለም። እሳት የላሰ ጠበቃ ነው። የተማረ የተሞራመረ ትልቅ ገቢና እውቀት ያለው ሰው ነው። ስለዚህ ተዉ የሚላችሁን ሁሉ በድንጋይ ለመውገር የምትሄዱበት ርቀት እጅግ በጣም የሚያሳፍር ነው። ሀሳቡ አልተመቸንም። ለምሳሌ ይህን የአዶናይ ምክር እንስማምና ከዛ እንመልሳለን። ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው የእናታችሁ ነው ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራረስን ያለንበት ምክንያት በጣም በጣም ምክር መስማት ስለምንወድ ነው። እኛ ምክንያቱም ምክር መስማት ምክር መቀበል ከታላላቆችህ በጣም ትልቅነት ነው። አንተ በጣም ለባምነክ ማለት ነው ሀምብልነክ ማለት ነው ኖ ስታፕ ሊስኒንግ። መምከር ይወዳለኛ ሰው በእድሜ ከእናንተ ሲበልጥ እሱ ምን እያደረገ ነው? ግን ሄዳችሁበት እንዳለ ተማር ልጄ፣ አንተ እንደዚህ አድርግ፣ ዋ ዎ እያሉ ማለት ነው። እናንተ መሬት ላይ ቁጭ ያደረጓቸዋል። እናንተ ምክር ከመስማታችሁ በፊት ኢቭን ከቤተሰቦቻችሁ ማለት ነው፣ እነሱ የት ደረጃ ላይ ያሉት ወይ እነሱ ያሉበት ደረጃ መሆን ትፈልጋላችሁ አትፈልጉም? የእናንተ ቤተሰብ የእናንተ ከእናንተ በላይ ታላልቅ የሆኑ ሰዎች ሊመክሯቸው ሲፈልጉ ማለት ነው ከፍርሃት ተነስተው ነው። ዋ እንደኔ እንዳትሆን ምን ማለት ነው? እንደኔ እንዳትሆን ምን የምክር ነው? ምክር አይደለም፣ ማስፈራሪያ ነው ይሄ። እዩ፣ በቃ እናትን አባትን አትስማ፣ እኔን ግን ስማ። አለቀ። እናቶችን አባትን አትስማ። ለምንድን ነው ማልሰማው? እናቴ ለምንድን ነው ማልሰማው? የኔ እናት ጂኒየስ ነች። ድግሪ ያስኩም ማስተርስ ያስኩም አይምሯቸው መረዳታቸው፣ እኔ በግሌ ነው የምለው። እኔና ጓደኞች ዙሪያ ያሉን ሰው ማቅ ምሰማው በተረዳሁት ልክ ነው፣ አይደለም ነግረው በጣም ጂኒስ ነች እናት፣ አይቱናቅም የፈለገ ቢሆን። እናትን አትስማ አባትን አትስማ ወንድምን አትስማ። ሰምቼም ከፎከቴ በወጣው ተመክሬ ምክሩ ሰምቼም ከፎከቴ በወጣው እንኳን የታላለቆችን ምክር ንቀ፣ ረክጠ፣ አዋርደ፣ ደድበ፣ ሰግጠ አይደለም የታላላቆችን ምክር ሰምተ እንኳን በተለወጠ የትውልድ ይሄ ትውልድ የቱ ጋር እንዳለው፣ ራስን አያቅም። ለምንድን ነው ድንጋይ የምታነሱት? ተው የሚሉትን ለመውገር ሰመረ ባሪያው በለው በለው በለው። ሰመረክ የተማረ ሰው ነው። የቲክቶክ ኮይንኮ ሲለቅም እኮ አይደለም የሚውለው። ጂኒየስ ነው። የታወቀ ሚዲያ ሰው ነው። ስለዚህ ሪፖርቱ እናድርግበት። ሪፖርት እናትህን አባትን አትስማ የሚል ሰው ትክክል አይደለም። ምክር የወላጆች መስማት ያስፈልጋል። የታላላቆችን የሃይማኖት አባቶችን ምክር መስማት ያስፈልጋል። በረሃብ የት ጋ ነን እኛ? መረጃውን ጉግል አድርጉት። አታውቁትም፣ የቱ ጋር እንዳለህ። ምን ትሰጉጣለ? ምን ትደድባለህ? ወንድምና ወንድም እየተራረርክ ከዚህ በላይ ስግጥና ምን ታመጣል? የሚቻለውን ያህል ደድባቸዋል እኮ ደድበናል። የሚቻለውን ያህል ደድበናል። ከዚህ በላይ ምን ልትሆኑ ነው? የፈለጋቸው እናት አትናቅም፣ እንሟገታቸዋለን። አንዳንዶች ሊሰሎች እኛ አንሰሎችም እኛ አንሰሎችም እንዲህ አለ መፎክር በዓለም ታይቶም ተሰምተም የማይታወቅ ነው። እኔ ቲክቶክ ላይ ለምሳሌ አንዱ ሞተ 8 ሺ ዩቲዩብ ላይ 260 ሺ ተከታይ አለኝ አንሰብስክራይብ አለ አለቅ ትልቅ ነገር ነው እንዴ መስላቸው። ቲክቶክ ላይ ሞተ 8 ሁለት ሞተ 300 ሺ ተከታይ ማግኘት ትልቅ ነው። እስቲ አንፎሎ አድርጉ። አሁን አንፎላ አድርጉት በቃ ምንም ችግር የለም። እኔ ከሁል ጊዜ ላለ ዩቲዩብ ላይ ሀሳቤ ያልተመቸው ሰው አንሰብስክራይብ ያድርገኝ አለቀ። ለምን እናንተ አድል የምትቀልቡኝ? ስራ ያለኝ ሰው ስራ ያለኝ ሰው ስለሆንኩ የተከበረ ስራ ያለኝ ሰው ስለሆንኩኝ አንተ ፎሎ አረከኝ አላረኝ ከዚህ ሳክ የምትቆንስብኝ የለም። ግን በመረጃና በማስረጃ በማሰብ ብቃታችን በአይኪዩ ሌብላችን ከዓለም አንዱ ሞተ ስልሳ ስድስተኛ ወደሰን በግድ ትውጠዋል። በግድ ይሄ ዓለም አቀፍ ዳታ ነው። በመቀንጨር ስንተኞችንን ኢትዮጵያውያን በመቀንጨር ስንተኞች፣ እሱን ዳታን አንቱን በልና አንብበውና ተወረደው እኛ ስንነግራቸው ስለሚኮፋቸው ነው። ምን እንሰጉጣለን? ምን እንደድባለን? ከዚህ በላይ ምን ተጨማሪ ኮ መሰጎጥ የለውም እኮ፣ እርስ በእርስ በሰፈር በብሔር በመንደር የሚተራረድ ህዝብ ራሱ እርስ በርስ ደም እየተፋሰሰ እሱ በጦርነት ሃያ አራት ሰዓት ተጦምደን፣ እኛ በጦርነት ተጦምደን ቀለቡ ግን አሜሪካ ነው መስፈር ያለባት። እርዳታ የለም እንዴ ረ ዩኤስኤድ ለምን እርዳታ ከሎከለን? ዘይት የለም፣ ስንድ የለም። ያንተ እጅ ምን ሰርቶ ይበላል? ያንተ አይምሮ ምን ሰርቶ ይበላል? ሰጉጣለ፣ ተደድባለ። ቀለብ ከአሜሪካ ነው፣ ቀለብ ከአውሮፓ ነው። ትተራረዳለ፣ ትገዳደላለ፣ አንዱ አንዱ ያፈናቅላል። ቀለብ ደግሞ ከእንግሊዝ ነው፣ ከጀርመን ነው፣ ከጣሊያን ነው። እንደዚህ ያለ ኑሮ የለም። የእኔ ጌታ የለም። እስከመቼ አለምስኛን እስከመቼ እየቆለበ ብድር አምና ብድር ዘንድሮ ብድር ብድር እድሜ ልክ ብድር ከቻይና ብድር ከጀርመን ብድር ከእንግሊዝ ብድር ከአሜሪካ ከካናዳ ብድር ብድር እርዳታ ብድር እርዳታ ቢሊየንስ ኦፍ ዶላርስ በያመት። ሰግጥ እንሰግጥ እናትን እንዳስበ አባትን እንዳስብ ትንትን ስቁጥ እውነት እኔ እውነት ዘንድሮ ይሄን ሚዲያ ጉዳይ አቆማል። በቃ ምንም ምን አቸ በሽተኛ ቁነት እንዴ ረጣ ረጅም አመት ሚዲያ ላይ የነበራቸው ሰዎች ስለደነቃችሁ አላልፍም። በየትኛውም መልኩ እንዴት እንደሚያቅሉሽል እንዴት ጭንቁ ራሱ ያመኛሉ። ሰመረ ባሪያው ሪፖርቱ ይደረግ ይደረግ ይደረግ። ማዕት ጅላን ፎቶ ሰብስቦ ይመጣል። ማዕት እኮ ነው፣ ስፍር ቁጥሩም የለውም እኮ። የሃይማኖት አባቶች ራሱ መሰገጥ እኮ መጽሐፍ ቅዱሳዊ ነው ብለው መጡ። ማን ነው ቀሲሱ እንዲወክለን? ማንም ይባል ቄሱ መጣ። መሰገጥ እኮ ትክክል መጽሐፍ ቅዱስ ነው እንደ ያዕቆብ አለ ስለዚህ ይሰጉጣ ይሰቀጥጣል የሃይማኖት ሰው ከዓለማዊ ሰው ሀሳብ ቀድቶ ለመጽሐፍ ቅዱስ ጋር ሊያዋሃድ ሲሞክር የሚሄድበት ርቀት ስለዚህ ነገ ጳጳሶም ሲኖዳስም ሚኒስተርም ዶክተርም ሁሉም ይሰጉጥ ሊባል እንደ ሀገር ይሄ ፈርሰፈና

አንፎላ አድርገኝ። መቶ ሺህ ሰው አንፎላ አድርገኝ። ለምን ሪፖርት ታደርጋለህ አንተ? ሀሳብን እየሰጡ አለ። ለእኔ ለምሳሌ በህይወቴ ቲክቶክ ላይ አንዴ ብታደርጉትም አይገርመኝም። በነገራችን ላይ ይህ ስምንት ዘጠነኛ ጊዜ ነው ሪፖርት የተደረገ እየተዘጋ እንደ አዲስ የተከፈተ ምንም ደንታም አይሰጠኝ። ስለዚህ ለራስ ስትል ጨው፣ ለራስ ስትል ጣፍጥ ነው። ለራስ ስትል ከሱቅጥና ከዱዱብና ከቆርቆንዳነት ውጣና ለመለወጥ ሞክር ካልፈለግከው ሞንጎል ላይ እንገናኛለን። ከው እና የለም በዓለም ታሪክ እንደዛም ስለለለን የዓለም ህዝብ 24 ሰዓት ሰርቶ 24 ሰዓት ጃፓኖች 24 ሰዓት ነው የሚሰሩት፣ ቻይናች፣ ኮሪያኖች ሰሜኑም ደቡቡም ኮሪያም፣ አውሮፓ በሙሉ ዓለም በሙሉ በስራ ነው የተለወጠው። እንስራ አበቅ። ለምን እንደዚህ ያለን እንትና እንጎረ በኮብልስተ መናባ ነው ምትወግረው አንተ ኑሮ እየወገር አደ ድንቁርና እየወገር አደ ሌላው ሌላው ለማሳደድ ከመረጡ በፊት አይምሮን ተጠቀም ተጠቀም። እኖቴ ነው ምል ተጠቀም። እናት አባትን ስሙ። ምን እያደረገ እየሞከረ እኮ እናትን አትስማ አባትን አትስማ፣ እኔን ግን ስማ። እኔ ደግሞ መክር ምክር ደድብ ነው። እና መሟገቱ እራሱ ያደክማል፣ እውነት ያደክማል። ግን እኩያቸው አይደሉም እነ ሰመረ ባሪያው በደም በደም በስል አርገው አይምሯቸውን የሚጠቀሙ ይሄ ጥቁር ይሄ ባሪያ ምን ትርጉም የለው። ሁላችንም ጥቁሮች ነን። መንጻትም ልዩነቱ አይፈጥርም። ስለሆነ ነጻ አይምሮ ይነጻል ሰውነቱ ይነጻል ማለት አይደለም። እና ቀናታ ቀናታ የሰው ልኩ ስለማታቁ ነው። ማን በማን ነው የሚቀር? አይ የሆነ ማ ምን መሀይም መጥቶ አንተ የተማርከውን ሰውዬ ቀንተሃል በኔ ይላል ሪሊ። ራሳችን የምታይበትን መስታወት አስተካክሉ። በስፖኪ የሆነ እንደ ራሳችን የምታዩ ትንሽ ቀርብ ጎላ አርጎ ነው እንደሚያሳያ። ሳሳብ ሳይመቻችሁ ሲቀር አንፎሎ አድርጎ አንፎሎ ማድረግ ይቻላል። ከዩቲብ ላይ ማንሰብስክራይብ ማድረግ ይቻላል። ይህን አሳብ ነው። ሲመቻችሁ ግን ላይክ አድርገ ወዳቻ አለው